ሰላም ጤና ይስጥልን። ክቡራን የኢትዮ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍፃሜው አብራችን ቆዩ። ከተለያዩ አካባቢዎች የተወከሉ የፓርላማ አባላት ነዋሪዎች ያሉባቸውን ችግሮች እንዲገልጹላቸው ተናገሩ። የሦስት ክልሎች የሕዝብ ተወካዮች ምክር ቤት አባላት የወከሏቸው የማኅበረሰብ ክፍሎች ያጋጠሟቸውን የፀጥታና ሌሎች ችግሮች እልባት እንዲያገኙ ጥያቄ ማቅረባቸውን አስታወቁ። በዓመት ሁለት ጊዜ ከመራጮቻቸው ጋር የሚገናኙት የሕዝብ ተወካዮች ምክር ቤት አባላት፣ የክረምት እረፍታቸውን ካጠናቀቁ በኋላ ሕዝባዊ ውይይቶችን በማድረግ፣ ከመራጮቻቸው የሚነሱ ጥያቄዎችን እንደሚሰበስቡም ይታወቃል። ሪፖርተር ያነጋገራቸው ከቤንሻንጉል ጉሙዝ፣ ከኦሮሚያና ከአማራ ክልሎች የተወከሉ የምክር ቤት አባላት የፀጥታ ችግርና የመሠረተ ልማት ጥያቄዎች በማኅበረሰቡ በስፋት መነሳታቸውን አስታውቀዋል። በቤንሻንጉል ጉሙዝ ክልል ለረዥም ጊዜ የቆየው የፀጥታ ችግር አሁንም በማኅበረሰቡ ዘንድ ሥጋት ሆኖ መቀጠሉን የመተከል ዞን ተመራጭ ወይዘሮ ባሂታ ባውዱ ገልጸዋል። ይህም ማህበረሰቡን ለከፋ ችግር እንዳጋለጠውና የተጀመሩ ፕሮጀክቶች ለማጠናቀቅ እንቅፋት እየፈጠረ መሆኑንም ተናግረዋል። በተለይ ከግልገል በለስ ወደ ህዳሴ ግድብ የሚወስደው የመንገድ ፕሮጀክት ከአራት ዓመታት በፊት አስፓልት ለማድረግ እቅድ ተይዞ እንደነበረ፣ ነገር ግን በነበረው የጽጥታ ችግር ምክንያት መቋረጡንም አስረድተዋል። በአማራ ክልል የባህር ዳር ከተማ ተወካይ የሆኑት ደሳሌ ጫኔ በበኩላቸው በክልሉ ባለው የጸጥታ ችግር ምክንያት የመረጣቸውን ማህበረሰብ በአካል በመገኘት ማነጋገር እንዳልቻሉ፣ በዚህ የማህበረሰቡ ትክክለኛ ስሜት ለመረዳትና ትንሽ የሚመስሉ ነገር ግን ማህበረሰቡ የሚቸገርባቸው ጉዳዮች ለማየት እድል እያገኙ እንዳልሆነም ተናግረዋል። ባለፉት ሁለት ዓመታት ከክልሉ የተመረጡ የምክር ቤት አባላት የመረጧቸውን ማህበረሰብ ለማግኘት ሲቸገሩ መቆየታቸውንም፣ ሆኖም በሌሎች አማራጮች ጥያቄዎቻቸውን ለማግኘት በሚደረገው ጥረት የሚደርሷቸው ጥያቄዎች የጸጥታና የደህንነት መሆናቸውን የሚገልጹት ደሳለኝ ማህበረሰቡ እንደሚፈልገው ወጥቶ መግባት አለመቻሉን አስረድተዋል። ሁሉም የማህበረሰብ ክፍሎች በሚባል ደረጃ አርሶ አደሮች፣ ነጋዴዎች፣ አሽከርካሪዎች እንዲሁም ሌሎች ተንቀሳቃሾች የሚሰሩበት የሚሰሩበትና በሰላም የሚኖሩበት ሁኔታ እንደሚመለስላቸው የሚያነሱት ቀዳሚ ጥያቄዎች መሆኑም ተናግረዋል። ሌላው በስፋት የሚነሳው የኢኮኖሚ ጥያቄ መሆኑንና ከፍተኛ የዋጋ ንረት የሸቀጦች መወደድ እንዲሁም የንግድ እንቅስቃሴ በመቀዛቀዙ ሳቢያ ከፍተኛ ችግር እንደገጠማቸውና እልባት እንዲያገኙ ደጋግመው እንደሚጠይቁ ገልጸዋል። ከመሠረተ ልማት ጋር በተያያዘ የባህር ዳር ከተማ የአባይና የጣና መገኛ ብትሆንም በርካታ አካባቢዎች በሳምንት አንድ ውሃ እንደሚያገኙ ከተማው በስፋቱና በርካታ አዳዲስ ሰፋሪዎች በመሰራታቸው ለዚህ የሚመጥን ጥራት ያለው የመንገድ እና ሌሎች መሰረተ ልማቶች አለመሟላታቸውንም አክለዋል። በተጨማሪም በክልሉ ካለው የጸጥታ ችግር ጋር በተያዘ በርካታ ሰዎች ከዞን ከወረዳዎች ከወደ ከተማው እየመጡ በመሆናቸው ምንም እንኳን የከተማ አስተዳደሩ መሬት ቢያቀርብም ካለው ፍላጎት አንጻር በቂ አለመሆኑን ከማኅበረሰቡ ከሚደርሳቸው ጥያቄ መካከል ነው ብለዋል። ባለፉት አራት ዓመታት ውስጥ የመረጧቸው ሕዝብ ሶስት ጊዜ ብቻ ማግኘታቸውን የሚገልጹት የምዕራብ ጎጃም ዞን ጂጋ ወረዳ ተወካይ አበበው ደሳለው አለው እሳቸውም የተመረጡበት ወረዳ የሚገኙ ነዋሪዎች ለተከታታይ ዓመት የሚያነሱት ጥያቄ የሰላም ማጣት መሆኑንም ገልጸዋል። በጦርነት ተሳትፎ የሌላኛው ሰዎች ሞት፣ የአካል ጉዳት፣ ፆታዊ ጥቃት እና የንብረት መውደም አሁንም ጥያቄ ሆነው ቀጥሏል። የሚሉት አበባው ከዚህ ጎን ለጎን እንደ መንገድ ያሉ የመሠረተ ልማት ጥያቄዎች እንደቀረቡም ተናግረዋል። ከኦሮሚያ ክልል አርሲ ዞን ቀሪ ወረዳ ተወክለው የምክር ቤት አባል የሆኑት ወይዘሮ ሹርቤ ገመዳ በበኩላቸው በአካል ተገኝተው ከማህበረሰቡ ጋር መወያየታቸውን ገልጸው በውይይት ወቅትም የመንገድ የሆስፒታል ግንባታ ጥያቄዎች መነሳታቸውን ተናግረዋል። ወረዳው ከአርሲ ነገሌ ጋር የሚያገናኝ የመንገድ ፕሮጀክት ጨረጣ ከወጣ በኋላ ስራው ሳይጀመር መቅረቱንም ጠቁመዋል። እንደ ሕዝብ ተወካይ ለሕዝብ ጥያቄ ምላሽ ማግኘት ባለመቻላችን እያሳፈረን ነው የሚሉት ወይዘሮ ሹሩቤ ከዚህ ቀደም በሀገር ደረጃ በነበረው የፀጥታ ችግር ምክንያት መስራት እንዳልተቻለ ይገልጽላቸዋል ገልጹላቸው እንደነበር ነገር ግን በአሁኑ ወቅት ፕሮጀክቱ የሚያሰራ ሁኔታ ቢኖርም ተግባራዊ አለመደረጉንም አስረድተዋል። በተጨማሪም ቀሪ ወረዳ ሁለትና ሶስት ወረዳዎች የሚያገናኝ ቢሆንም ሆስፒታል እንደሌለውና ማህበረሰቡ የህክምና አገልግሎት ለማግኘት ረዥም መንገድ ለመጓዝ መገደዱንም አስታውቀዋል። የጅማ ዞን ሰጠማ ወረዳ ተወካይ ኑር ዝማን ጀብሪሊ የመንገድ፣ የመብራት እንዲሁም የኔትወርክ ጥያቄዎች በህዝቡ ዘንድ መነሳታቸውን ገልጸው፣ በተለይም አካባቢው ከፍተኛ የኢኮኖሚ ፍሰት ያለበት በመሆኑ የመንገድ ፕሮጀክት ጥያቄ መፍትሄ እንዲሰጠው ነዋሪዎች ጠይቀዋል ብለዋል። የመንገድ ፕሮጀክት የተለያዩ ዞኖች የሚያገናኝ መሆኑን በከፍተኛ መጠን የሚመረቱ እንደ አቮካዶ ያሉ ምርቶች ለማዕከላዊ ገበያ የሚቀርቡበት እንደሆነ በመግለጥ የመንገድ አስፈላጊነት አስረድተዋል። በተለይ አካባቢው ዝናብ የሚበዛበት ስለሆነ ያለውን የፒስታ መንገድ አስቸጋሪ እንዳደረገው ገልጸዋል። ሰላም ጤና ይስጥልን። ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ።